ኦሪት ዘፍጥረት ምዕራፍ ስድስት የሰዎች ክፋት እንዲሁም ሆነ። ሰዎች በምድር ላይ መብዛት በጀመሩ ጊዜ መልካም መልካም ሴቶች ልጆች ተወለዱላቸው። እግዚአብሔርም ልጆች የሰውን ሴቶች ልጆች መልካም እንደሆኑ አየ፣ ከመረጧቸውም ሁሉ ሚስቶች ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላ አለም አይኖርም እነርሱ ስጋናቸውና ዘመናቸው መቶ ሀያ ዓመት ይሆናል አለ። በእነዚያም የወራት ራይት ምድር ላይ ነበሩና፣ ከዚያም በኋላ እግዚአብሔር ልጆች ወደ ሰው ሴት ልጆች በገቡ ጊዜ ልጆችን ወለዱላቸው። እነርሱም በድሮ ዘመን ስማቸው ያስጠሩ ኃያላን ሰዎች ናቸው። እግዚአብሔርም የሰዎች ክፉ ስራ በምድር ላይ እንደበዛ የልባቸው አሳምኞት ሙል ጊዜ ፈጽሞ ክፉ እንደሆነ አየም። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተሳሳተ በልቡ ማዘን። እግዚአብሔርም የፈጠርሁትን ሰው ከምድር ላይ ያጠፋለሁ፣ ከሰውና፣ እንስሳ፣ አራዊት እስከ ተንቀሳቃሽ እስከ ሰማ ውፍም ድረስ ስለፈጠርኋቸው ተሰስቻለሁና አለ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። የኖህ ትውልድ እንደዚህ ንኖም፣ በትውልዱ ጻድቅ ፍጹምም ሰው ነበር። እግዚአብሔርን ደስ አሰኘው። ኖኅም ሶስት ልጅ ሶስት ልጆችን ሴም፣ ካም፣ ያፊትን ወለደ። ምድርን በእግዚአብሔር ፊት ተበላሽሽ፣ ምድርም ግፍን ተመላች። እግዚአብሔር ምድርን ተበላሽ ተበላሽ ስጋን የለበሱ ሁሉ በምድር ላይ መንገዳቸው እንዳበላሹ የእግዚአብሔር ማምላክ እንሆና እና የሰው ሁሉ በጊዜ ፊት ይደርሷል። ከእነርሱ የተነሳ በምድር ግፍ ተመልታለች እና እኔ ምን ነው ከምድር ጋር ጠፋቸዋለሁ። ባለ አራት ማዕዘን የእንጨት መርከብ ላንተ ስራ። በመርከቢቱም ክፍሎችን አድርግ፣ ውስጥም በውጭ በቅጥር አለቅልቃት መርከቧንም እንዲት አደርጋታለ። የመርከቢቱ ርዝመት ሶስት መቶ ክንድ ወርዶ ሀምሳ ክንድ ከፍተዋ ሰላሳ ክንድ ይሁን። ለመርከቢቱ መስኮት ታደርጋለ ከቆመቷም አንድ ክንድ ሙሉ ተተ ጨረሰት። የመርከቢቱን በር በጎናዋ አድ በጎናዋ አድ። ታችኛውን ሁሉም ሁለተኛውን ሶስተኛውን ድርበት አድርግላታለ እኔም እነሆ ከሰማይ በታች የህይወት ነፍስ ያለውን ያለውን ያለውን ስጋ ሁሉም መጥፋት በምድር ላይ ጥፋት ውኃ አመጣለሁ። በምድር ላይ ያለው ሁሉ ይጠፋል። ቃል ኪዳኔም ከአንተ ጋር አጽንቻለሁ። ወደ መርከቡ አንተ ልጆችን፣ ሚስቶችን፣ የልጆችን ሚስት ይዘህ ትገባለህ። ከእንስሳ ሁሉ ተንቀሳቃሽ አራዊትም ሁሉ ስጋ ካለ ሁሉ ከአንተ ጋር ትመገባቸው ዘንድ ከሁሉም ሁለት ሁለት ወደ መርከብ ታገባለህ። ተባትና አንስት ሆኑ። ከወፎችን በየወገናቸው ከእንስሳም ሁሉ እንደየወገናቸው በምድር ላይ ከሚሳቡ ተንቀሳቃሾች ሁሉ በየወገናቸው ከአንተ ጋር ይመገቡ ዘንድ ከሁሉም ሁለት ሁለት ወንድ ሴት እየሆኑ ወደ አንተ የጉግ። የሚበላው መበላዊ መብል አይነት ሁሉ ለአንተ ውሰድ፣ ወደ አንተም ትሰበስባለ። እርሱም ለአንተ ለእነርሱ መብል ይሆናሉ። ኖኅም እግዚአብሔር ያዘዞን ሁሉ አደረገ።